መንግስት ሸቀጥ የጫኑ መኪናዎች ወደ ትግራይ እንዳይጓዙ የከለከለው ድንበር ተሻግረው እየወጡ በመሆኑ ነው ማለቱ ተጠቆመ። ዩክሬን በአራት የሩሲያ ወታደራዊ ካምፖች የሚገኙ አርባ የጦር አውሮፕላኖች ላይ ተከታታይ ከባድ ጥቃቶችን መፈጸሟን አስታወቀች። ወደ ቀዳሚው ዜና አልፋለሁ። ሰባተኛውን ሀገራዊ ምርጫ ለማካሄድ የዝግጅት ስራዎች መጀመራቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ የቀጣዩን ሀገራዊ ምርጫ ዝግጅትና ተያያዥ ጉዳዮችን አስመልክቶ መግለጫ ሰጥተዋል። በመግለጫቸውም ዝግጅቱ እየተከናወነ ያለው በ2018 ዓ ም የሚካሄደውን ሀገራዊ ምርጫ መሰረት አድርጎ ነው ብለዋል። ምርጫ ቦርድ ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ ባካሄደው ጥናት የአምስት ዓመት ስትራቴጂካዊ ፕላን ማዘጋጀቱን አስታውቀዋል። ለቀጣዩ ምርጫ ግብዓት የሚሆኑ ተሞክሮዎችንና ሊሻሻሉ የሚገባቸው ጉዳዮች ላይም ከሚመለከታቸው ባለድርሻ አካላት ጋር ውይይት መደረጉን ጠቅሰዋል። ለሕዝብ ተወካዮች ምክር ቤት በቀረበው ረቂቅ አዋጅ የምርጫ ሂደቱን ከንክኪ የጸዳ ለማድረግም ውጥን ተይዟል፣ ነው ያሉት። ምርጫ ጣቢያዎችን በአግባቡ መለየትና መቆጣጠር የሚያስችል ስራ እየተሰራ መሆኑን ጠቅሰው በተለያዩ ክልሎች ወደ 12000 የሚሆኑ ምርጫ ጣቢያዎችን የማጣራት ስራ መከናወኑን ተናግረዋል። የምርጫ ጣቢያ አስፈጻሚዎች ፈተና በኦንላይን እንደሚሰጥ የገለጹት ሰብሳቢያ በምርጫ ወቅት እያንዳንዱን ባለሙያ እንቅስቃሴ የሚያመላክት ኦፕሬሽን ማንዋል መዘጋጀቱንም ገልጸዋል። የሀገር ውስጥ ተፈናቃዮች መራጭ ብቻ ሳይሆኑ በእጩነት መሳተፍ የሚችሉበት ጥናት መካሄዱንም አረጋግጠዋል። ከዚህ በፊት እጩዎች በምርጫ ክልል ብቻ ይመዘገቡበት የነበረውን አሰራር በማዕከል በኦንላይን መመዝገብ የሚያስችል መተግበሪያ ለመጀመሪያ ጊዜ ማበልጸግ መቻሉንም አንስተዋል። ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር በሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የኢትዮጵያ የመከላከያ ሚኒስትር አይሻ መሐመድ ተናገሩ። የመከላከያ ሚኒስትሩ አይሻ ይህንን የተናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ የነጻነት ባህል ላይ በብዙዎች ዘንድ መነጋገሪያ የሆነውን ኢትዮጵያን የተመለከተ ንግግር ካሰሙ ከሳምንት በኋላ ነው።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 የመከላከያ ሚኒስትሯ አይሻ ቅዳሜ ግንቦት 23 2017 ዓ.ም በኢትዮጵያ ዜና አገልግሎት በቀረበ ቃለ መጠይቅ ላይ ለፕሬዝዳንት ኢሳያስ ምላሽ የሚመስል ትችት አንስተዋል። የመከላከያ ሚኒስትሯ በስም ያልጠቀሷቸውን አካላት ኢትዮጵያን የተመለከተ ንግግር ማድረጋቸውን በማመልከት ወቅሰዋል። ሚኒስትሯ ንግግር አድርገዋል ያሏቸውን አካላት የገለጹት በራሱ ሀገር ነው ብለህ ለመጥራት የሚያስቸግር የራሱን ሀገር ህዝብ በፍርሃት አሸብቦ የሚኖርበት በተሻለ አጋጣሚ ሀገር ለቆ የሚወጣባቸው ሀገራት በማለት ነው። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለንም ብለዋል። በአሁኑ ሰዓት እየተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ የእነሱን ምክር የሰሙ ብድግ ብድግ ለሚሉ ታናናሽ ኃይሎች የተደራጀ ሰራዊት አይደለም ሲሉም ተደምጠዋል። መንግስት ሸቀጥ የጫኑ መኪናዎች ወደ ትግራይ እንዳይጓዙ የከለከለው ድንበር ተሻግረው እየወጡ በመሆኑ ነው ማለቱ ተጠቆመ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጄኔራል ታደሰ ወረደ በአማራና በአፋር ክልሎች በኩል ወደ ትግራይ እንዳይጓዙ በተከለከሉ የጭነት መኪናዎች ዙሪያ ከፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ጋር ግንቦት 23 ቀን 2017 ዓ ም መወያየታቸውን የፕሬዝዳንቱ ጽህፈት ቤት ባወጣው መግለጫ አስታውቋል። ሸቀጥ የጫኑት መኪኖች ወደ ትግራይ እንዳይጓዙ የተከለከሉበት ሰበብ ሸቀጦቹ በህገወጥ መንገድ በኮንትሮባንድ መልክ የክልሉን ድንበር ተሻግረው እየተሸጡ ከመሆኑ ጋር በተሳሰረ ምክንያት መሆኑን የፕሬዝዳንቱ ጽህፈት ቤት ባወጣው መግለጫ አስታውቋል።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 በተመሳሳይ በትግራይ ክልል የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች ባይቶና አባይ ትግራይ፣ የትግራይ ነጻነት ፓርቲ ና አረና ትግራይ ለዲሞክራሲ በጋራ ባወጡት መግለጫ በአማራ ና በአፋር ክልሎች በኩል የሸቀጥ እቃ በመጫን ወደ ትግራይ የሚጓዙ መኪኖች እንዳይገቡ መከልከላቸውን አውግዘዋል። አምባሳደር ሬድዋን ሁሴን ና አቶ ጌታቸው ረዳ የጠቅላይ ሚኒስትሩን መልእክት ለጀነራል አብዱልፈታህ አልቡርሃን አቀረቡ። የብሔራዊ መረጃ ና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ፖርት ሱዳን ገብተዋል። ልኡካኑ የጠቅላይ ሚኒስትር አብይ አህመድን መልእክትን ለሱዳን ጀነራል አብዱልፈታህ አልቡርሃን ማቅረባቸው ተገልጸዋል። በፖርት ሱዳን ደማቅ አቀባበል እንደተደረገላቸው የገለጹት የልኡካን ቡድኑ መሪ ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን እንደምትቀጥል በአጽንኦት መግለጻቸውን የመንግስት ሚዲያው ዘግበዋል። ዩክሬን በአራት የሩሲያ ወታደራዊ ካምፖች የሚገኙ አርባ የጦር አውሮፕላኖች ላይ ተከታታይ ከባድ ጥቃቶችን መፈጸሟን አስታወቀች። ፕሬዚዳንት ቮሎዲሚር ዜሌንስኪ በጥቃቱ 117 ሰዋል በአውሮፕላኖች ጥቅም ላይ መዋላቸውን ገልጸው ሰላሳ አራት በመቶ የሩሲያ ስትራቴጂክ ክሩዝ ሚሳይል ተሸካሚዎችን መምታታቸውን ተናግረዋል። የዩክሬን ደህንነት ተቋም ጥቃቱን ለመፈጸም ለአንድ ዓመት ከግማሽ ሲያቅድ መቆየቱንም ገልጸዋል። ሩሲያ በአምስት ግዛቶቿ ላይ የሽብር ተግባር መፈጸሟን አስታውቃለች ። ጥቃቱ የተፈጸመው የሩሲያና የዩክሬን ተደራዳሪዎች ዛሬ ሰኞ ለሁለተኛ ጊዜ ድርድር ቱርክ ኢስታንቡል ከመገኘታቸው በፊት ነው። ዘለንስኪ የደህንነት ተቋማቸው ኃላፊን ቫሲል ማሊኩን አሞግሰው ድንቅ ውጤት ሲሉ የተካሄደውን ጥቃት አድንቀዋል። ጥቃት ያደረሱት 117 ሰው አልባ አውሮፕላኖች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 እነስትልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።